ሰላም፣ ጤና ይስጥልኝ። የፕሮግራማችን ተከታታዮች ፖሊስ የሰላም ዘብ፣ ፖሊስ የህዝብ ልጅ፣ ፖሊስ የሀገር መከታ፣ ሌላም ሌላም ብዙ የተባለለት በምክንያት ነው። ፖሊስ የእናቱ ልጅ፣ ፖሊስ የሀገር ልጅ እረ ለመሆኑ መቼ ነው እረፍቱ? ቆራጡ ለሀገሩ እረፍቱም በዓሉም መላው ቤተሰቡ ለሱ ሰላም ነው የሀገር ደህንነቱ። ፖሊስ የህብረተሰቡን ሰላምና ደህንነት ለማረጋገጥ የህግ የበላይነትን አክብሮ ለማስከበር 24 ሰዓት እያገለገለ ይገኛል። ይህን አገልግሎቱን ፈጣንና አስተማማኝ ለማድረግ በሰው ኃይልና በቴክኖሎጂ የታገዘ ቀልጣፋ አገልግሎቱን በከተማና በገጠሩ በስፋት እየተንቀሳቀሰ አመርቂ ውጤትን ማስመዝገቡን ተገልጋዩ ህብረተሰብ ምስክሩ ነው። አህመድ ዩሱፍ ይባላለው የሀረሪ ክልል የአባገዳዎች ሰብሳቢ አበበችው ሴት ይባላሉ። እዚህ ገለልተኛ አማካሪ ቡድን ነው። ስሜ ኒቆዲሞስ ሰለሞን ይባላል። እውነት ከተናገር ከአሁን በፊት የነበረው ፖሊስ እና አሁን ያለው ፖሊስ ከግምገማው በኋላ ወይም ከለውጡ በኋላ ጥሩ ስነምግባር እያሳዩ ይገኛሉ። እንግዲህ ፖሊስ ማስ በጣም በጥሩ ሁኔታ እየተንቀሳቀሰ ነው። በኮሚኒቲ ብትል ወንጀልን በመከላከል ብትል፣ በማንኛውም በኩል ፖሊስ ባይኖር ኖሮ እዚህ ከተማ ሌላ በበዛበት ማንም ሊኖር አይችልም። ምክንያቱም ፖሊስ ነው። ፖሊስ ለኛ ለኛ ለዳወቱ ፖሊስ መከታችን ነው መከታችን ነው ለኛ። ስለዚህ ፖሊስ ከሌለ ምን እናደርጋለን? የፖሊስ እንቅስቃሴ በተለይ ቀደም ብሎ ከነበሩት አንጻር ስናየው አሁን የፖሊሶች ቁጥርም ጨምሯል። ሌሊት ሌሊትም ሩንድ ማድረግ፣ የአካባቢውን ጸጥታ መቆጣጠር፣ ሌብነት ምናምን አንዳንድ ወንጀሎች ሲፈጸሙ ቀድሞ በመድረስ የደረሰውን ችግር ከመፍታት አኳያ በአሁኑ ሰዓት ጥሩ እንቅስቃሴ ነው ያለው። የእኛ ከተማ ድሮም የሰላም ከተማ ነች። በዓለም አቀፍም የምትታወቅ ሰላም ነች። እነዛም አሁን ከለውጡ በኋላ ደግሞ በጣም እየተሻሻለ እና ሰው ደጅ ቢያድር ራሱ ቤቱን ከፍቶ ቢያድር ራሱ ምንም ነገር እንደሌለ ነው። አሁንም ፖሊስ በመኖሩ ነው እኛ ዛሬ ውለን አድረን የምንኖረው። ምክንያትም ፖሊስ እኛ ነፍሳችን ነው ከእግዚአብሔር በታች እና መከታችን ነው ማለት ነው። አይዳውማስ በከተማ ውስጥ የምደረገውን የተሰወረ ወንጀል የሚሰራውን ይሄ መኖሩ ያጋልጣቸዋል። ይሄ ካሜራ መኖሩ መስረቅ አይችሉም። አሁን ምክንያትም የሰረጠ ይጋለጣል ስለምጋለጥ ነው። እና ይሄ ፖሊስ ይሄን ማድረጉ በጣም በጣም ኃይለኛ ቴክኖሎጂ ነው። እንዲሁም እኛ በእድሜያችን ይሄ ማየት እኔ በጣም ነው ደስ የሚለኝ። የመንገድ ላይ ካሜራዎች መግጠም በጣም ብዙ አስተዋጽኦ ይኖረዋል። እንዳውም እነዚህ ነገሮች በአብዛኛው በውጭ ነበር የምናየው። ምክንያቱም እንደዚህ አይነት ቴክኖሎጂዎች እያደጉ በመጡ ቁጥር የፖሊስ አቅም እንደዛው እየጨመረ መምጣቱ ትልቅ አስተዋጽኦ አለው። ይህ ካሜራ ለኛ ሴፍቲ ነው የተደረገው። ያደረጉትንም እያመሰገን ይሄ ካሜራ ማታ በተለይ ማታ ለሚደረጉት አሁን ባለፈው ስላሴ ላይ የደረሰው አደጋ በካሜራ ነው የተለየው። ስለዚህ ያስፈልጋታል፣ ከተማዋ ያስፈልጋታል። ለምን ሰላም የራሳችን ሰላም ነው። ካሜራ ባይኖርም ሰላማችንን እንጠብቃለን። ግን በሌሊት ሰው ከተኛ በኋላ የሚደረጉ ስርቆቶችና አደጋዎችን በተለይ ለመኪና አደጋዎች አስፈላጊ ስለሆነ በጣም ነው የምናመሰግናቸው እና ያስፈልገናል የምለውን ስለሆነ እኛም በጎናቸው ሆነው የሚያስፈልገውን እናደርጋለን። ፖሊስም ራሳቸው ተጠንቅቀው ነው የሚኖሩ። እንደ ድሮ ድሮ አንድ ጫማ ሌላ አድርጎ አንድ ሌላ አድርጎ እንትንላል። አሁን ደግሞ እውነቴን ነው ይሄ የአሁኑ አስተዳዳሪ የፖሊሱ በጣም ጥሩ ነው። ምክንያቱም ያው ለብሳቸው ነው የምትሄዱ አሁን ይሄ ነገሩ ያስደስታል። እኔ ደግሞ የፖሊስ ምስት በመሆነ እንደዚህ ለብሶ ሳይወስ በጣም ነው ደስ የሚለው። ቀደም ብሎ የነበረው አሰራር ምንድን ነው ወንጀሎቹ ከተፈጸሙ በኋላ ያንን ወንጀል በተለያየ የምርመራ ዘዴዎች የማውጣት ብቻ ነበር። አሁን ግን ካሜራ ላይ ስለተገጠሙ በየቦታው እነዚህ ነገሮች የተፈጠሩትን ወንጀሎች ኤቪደንስ ቤዝድ በሆነ መልኩ ይገኛል ማለት ነው። በቃ ከካሜራው ላይ ይወሰዳል። የተሰራው ወንጀል ወዲያውኑ ይገኛል። ፈጻሚውም እርምጃ ሊወሰድበት ይችላል እና ይሄ ትልቅ ምርታ ነው ብዬ ነው ነው የማስበው። ቴክኖሎጂ መጠቀም ግዴታ ነው። አሁን ለምን ጊዜው ቴክኖሎጂ ነው። እኛ የማናየው ነጥቦች ሁሉ ውስጥ ገብቶ የሚለይልኝ እሱ ስለሆነ የፖሊስ እንቅስቃሴ ቀደም ብዬ እንደገለጽኩልኝ በጣም ጨምሯል። አንደኛ የፖሊስ አባላቶች በቁጥርም ጨምረዋል። ፓትሮሎች አሉ። ቀንም ለሊትም በፓትሮል እየዞሩ የአካባቢውን ጸጥታ የመጠበቅ ሁኔታዎች አሉ። ችግር ሲፈጠር ስልኮች አሉ። እነዛን ስልኮች በአቅራቢያ ለሚገኘው የፖሊስ ጣቢያ ወይም ደግሞ ዋናው የፖሊስ ኮሚሽን ጽህፈት ቤት በመደወል ፈጣኝ ምላሽ ነው የሚገኘው። ወዲያውኑ ችግር በተፈጠረበት ቦታ ፖሊሶች ይደርሳሉ። ወንጀል ተፈጽሞ ከሆነ ረብሻዎችን ተፈጥሮ ከሆነ የግለሰቦችን ቅራኔዎች ተፈጥረው ከሆነ በቦታው ተገኝቶ ፖሊሶች የመፍታት እንትናቸው በጣም ጨምሯል። በቴክኖሎጂም እንትናቸው ጨምሯል። በብዛታቸውም ጨምሯል። እና ያለው እንትን እንቅስቃሴ ከበፊቱ አንጻር ስናየው በጣም ተሻሽሏል፣ በጣም ተሻሽሏል። ወደፊት ፖሊሳችን መሳሪያ ይዞ መንቀሳቀስ ራሱ የሚቀር ይመስለኛል። ለምን ፖሊሲ ኮሚኒቲንግ አለ። ከነሱ ጋር ተባብረው ፖሊስ ለራሱ ህዝቡ ፖሊስ ሙሉም ዩኒፎርም ብቻ የለበሰ ሳይሆን ሁሉም ፖሊስ ሆኖ የራሱ ሰላም እና የሀገሩ ሰላም የሚያስከብር ፖሊስ ሆኖ ማየት ነው እኛ ከፖሊስ ጋር ግዴታችን አጋርብ ግዴታ አጋር ነው ለምን እኛ በተለይ የአባገዳዎች እና የሀገር ሽማግሌዎች ስራችን ከፖለቲካ ነፃ ስለሆነ የምንሰራው ከባህልና ቱሪዝም እና ከፖሊስ ሰላም እና ፖሊስ ቢሮ ብቻ ስለሆነ ከነሱ ጋር ነው ስራችን የሚያተሳስረን ስለዚህ በዛ እኛ ከጎናቸው ነን ሁሌም፣ ከነሱ ጋር ከነሱ አጠገብ ነን ማለት ነው። እንደምታውቀው የሐረር ህዝብ ጥሩ ህዝብ ነው፣ ተባባሪ ህዝብ ነው። ከዚህም በፊት ከፖሊስ ጎን ይቆማል፣ ረብሻዎች ሲፈጠሩ አብሮ ነው ከፖሊስ ጋር ነገሮችን የሚያረጋጋው እና አሁንም እኔ ከዚህ ከሐረር ከተማ ወጣቶች በተለይ ወጣቱ አካባቢውን ከመጠበቅ አኳያ እንደገና እነዚህ በየቦታው የተቀመጡ ካሜራዎች እንዳይሰበሩ በልጆች አንዳንድ በድንጋይ በምናምን ሊሰብሩት ይችላሉ፣ ሊዘረፍ ይችላል። ስለዚህ የአካባቢ ወጣቶች ደግሞ ይህንን ነገር የመጠበቅ ኃላፊነት አለባቸው ብዬ አስባለሁ። ትልቅ ነገር ነው። ከፖሊስ የሚጠበቀው የአካባቢውን ደህንነት ከመጠበቅ አኳያ አሁን ደግሞ ካለው ቴክኖሎጂ አንጻርም የበለጠ መዳበር አለበት። ሄሊኮፕተሮች ሊኖሯቸው ይገባል። የተለየ ነገር አድርገው በአካባቢው ፈጥኖ በመድረስ በህዝብ ላይ የሚደርሱት አንዳንድ ችግሮች ከመፍታት አኳያ ከዚህ የበለጠ ፣ ምክንያቱም አሁን ሌብነቱ ምኑም ከቴክኖሎጂ ጋር እየረቀቀ ነው የሚሄደው። በዛ ልክ ደግሞ ፖሊስም ማደግ መቻል አለበት፣ በቴክኖሎጂ መታጠቅ አለበት። መማር አለባቸው ልጆቹ። የተለያዩ ዩኒቨርሲቲዎች ገብተው የፖሊስ ሙያዎችን ከቴክኖሎጂ አቋያ አዳብረው እነሱም ሌብነቱ ረቋላሁን በባንክ የሚደረጉ ዝርፊያዎች አሉ። እንደ ድሮ አሁን ባንክ ተሰብሮ አይደለም የሚዘረፈው፣ በቴክኖሎጂ ነው የሚዘረፈው። ይህን ነገር ግን መቆጣጠር የሚቻለው ፖሊሱ ደግሞ በዛ ልክ ቴክኖሎጂዎችን ሲማር ነው፣ የኮምፒውተር ሳይንስን በደንብ ሲያውቁ ነው። ፖሊስ ወቅቱን የጠበቀ ዘመናዊ አገልግሎትን ለመስጠት በተለይ የፖሊሱን አቅምና ክህሎት ለማሳደግ የተለያዩ ስራዎችን በመስራት በተለይ የፖሊሱን ስነ ምግባር በመፈተሽ ከፍተኛ ለውጦች እንዲመጡ ተደርገዋል። በሌላ በኩል በከተማችን የተተከሉት ካሜራዎች የወንጀል መከላከል ስፍራውንም ሆነ ለምርመራ ክፍሉ ከፍተኛ እገዛን የሚያደርግና የፖሊሱን የሰው ኃይል ተደራሽነት ለማስፋፋት ከፍተኛ አስተዋጽኦ ያለው መሆኑን የአካባቢው ህብረተሰብ ይገልጸዋል። በሌላ በኩል ያደጉ አገራት የሚጠቀሙበትን አገልግሎት ለህብረተሰቡ በአፋጣኝ መስጠትም ዘመናዊነት ነው። ይህ ሁሉ መሰዋዕትነት የሚከፈለው አስተማማኝ ሰላምን ለማረጋገጥ የዜጎችን መብት እንዳይጣስ ህብረተሰቡ በሰላም ወጥቶ በሰላም እንዲመለስ ነውና ይህንን ተልዕኮውን ለማስፈጸም ያለ ህብረተሰቡ ተሳትፎ ግቡን መምታት አይችልም። ፖሊስ ያለ ህብረተሰብ ተሳትፎ ወንጀልን እከላከላለው ማለት በአንድ እጅ እንደማጨብጨብ ይቆጠራል። ፖሊሱና ህብረተሰቡ እጅና ጓንት በመሆን የአካባቢውን ብሎም የሀገርን ሰላምና ደህንነት በጋራ እንጠብቅ የዘወትር መልእክታችን ነው። ቸር እንሰንብት።